አምስተኛ ቀኑን በያዘው የእስራኤልና ኢራን ግጭት ሀገራቱ የሚሳኤሎች ጥቃታቸውን ሲቀጥሉ በቴል አቪቭና በኢየሩሳሌም ፍንዳታዎች ተሰምተዋል። ዓለማችን ታላቁ የእግር ኳስ ኮከብ የአምስት ጊዜ የባላንዶሩ አሸናፊው ክርስቲያኖ ሮናልዶ ልቡን ለዓለም ሰላም ስቧል። ክርስቲያኖ ሮናልዶ ለፕሬዚዳንት ትራምፕ የእስራኤልና የኢራንን ጦርነት እንዲያስቆም የሰላም መልእክት ያስተላለፈ ሲሆን ሲአር7 በዓለም አቀፍ ደረጃ ከለበሳቸው ማሊያዎች አንዱ በትራምፕ እጅ ገብተዋል። የነጩ ቤተመንግስት አለቃ ሮናልዶን ፊርማ የሰፈረበትን የፖርቹጋል ማሊያ ስጦታን ቀደም ሲል የትውልድ ሀገሩን ፖርቹጋል ጠቅላይ ሚኒስትር ሆኖ ከመሩት አንቶኒ ኮስታ እጅ ተቀብለዋል። ሩሲያን ከቡድን ስምንት አባል ሀገራት የማውጣቷን ነገር ፍፁም ስተት ነው ሲሉ የአሜሪካው ፕሬዝዳንት ዶናልድ ትራምፕ አስታውቀዋል። ትራምፕ በዚያኛው የቡድን ሰባት አባል ሀገራት ጉባኤ የኢራንና የእስራኤልን ጦርነት በተመለከተ የቀረበላቸው ረቂቅ ሀሳብ ያለመፈረማቸውም ተሰምተዋል። በሰዓቱ የዜና ጥንቅራችን እንዳስሰዋለን። አብራችሁን ቆዩም። ኢራን ዛሬ ማለዳ አንስቶ በማዕከላዊ እስራኤል ሰላሳ ሚሳኤሎች ማስወንጭፏን የእስራኤል መከላከያ አስታውቋል። አምስተኛ ቀኑን በያዘው የእስራኤልና ኢራን ግጭት ሀገራቱ የሚሳኤሎች ጥቃታቸውን ሲቀጥሉ በቴልአቪቭና በኢየሩሳሌም ፍንዳታዎች ተሰምተዋል። ጦሩ አብዛኛዎቹ ሚሳኤሎች ከሽፈዋል፣ ነገር ግን በተወሰኑት ላይ ጉዳት ደርሰዋል ሲል ነው የገለጠው። የእሳት አደጋ ሰራተኞች ከቴልአቪቭ በስተሰሜን በሚገኝ ሄርዚሊያ በተሰኘው ሸለቆ አካባቢ የተቃጠሉ አውቶቡሶችን እሳት ሲያጠፉ ታይተዋል። በሌላ ዜና የእስራኤል ጦር ትናንት ማምሻውን በቴሄራን በፈጸመው ጥቃት ባለፈው ሳምንት የተገደሉትን ወታደራዊ አዛዥ የተኩትን አሊ ሻድማኒን መግደሉን ሲያስታውቅ፣ ሻድማኒ የኢራን ጥምር ወታደራዊ እንቅስቃሴዎችን የሚያስተባብረው የአብዮታዊ ዘቡካታም አልአምቢያ የተሰኘው ማዕከላዊ ዋና መስሪያ ቤት ኃላፊ ሆነው የተሾሙት በቅርቡ ነበር። ከሳቸው በፊት ተቋሙን ይመሩ የነበሩት ጎላም አሊ ራሺድ በእስራኤል ጦር ባለፈው ሳምንት መገደላቸውን ተከትሎ ነበር ወደ ኃላፊነት የመጡት። የኢራን መገናኛ ብዙኃን ስለ ሻድማኒ ሞት የዘገቡት ነገር የለም ሲል ነው ቢቢሲ በዘገባው ያስታወቀው። ይህ በእንዲህ እንዳለ የዓለማችን ታላቁ የእግር ኳስ ኮከብ የአምስት ጊዜ የባላንዶሮ አሸናፊው ክርስቲያኖ ሮናልዶ ልቡን ለዓለም ሰላም አስበዋል። እየተባባ ስለመጣው የእስራኤልና የኢራን ውጥረት መፍትሄ ጊዜ እንዲገኝ በመመኘት ለአሜሪካው ፕሬዚዳንት ዶናልድ ትራምፕ ልዩ መልእክት እየላከው። ፖርቹጋላዊ ኮከብ ክርስቲያኖ ሮናልዶ የእስራኤልና የኢራንን ጦርነት አስመልክቶ ለአሜሪካው ፕሬዚዳንት ዶናልድ ትራምፕ በላከው የሰላም መልእክት በሀገራቱ መካከል ያለው ውጥረት እንዲረግብና ሰላም እንዲሰፍን ያለውን ጥልቅ ምኞት ገልጸዋል። የነጩ ቤተ መንግስት አለቃ ፕሬዝዳንት ትራምፕም ጨዋታ ለሰላም የሚል ያልተጠበቀ ስጦታ ከክርስቲያኖ ሮናልዶ እንደተላከላቸው ይፋ አድርገዋል። ይህ ስጦታ ሮናልዶ የፈረመበትን የፖርቹጋል ብሔራዊ ቡድን ማሊያ ሲሆን ፕሬዝዳንት ትራምፕ ከአውሮፓ ምክር ቤት ፕሬዝዳንት አንቶኒ ኮስታ እጅ ተቀብለውታል። ሮናልዶ የፈረመበትን የፖርቹጋል ብሔራዊ ቡድን ማሊያን ከአውሮፓ ምክር ቤት ፕሬዝዳንት አንቶኒ ኮስታ እጅ የተረከቡት የሪፐብሊካኑ ተወካይ የቡድን ሰባት ስብሰባ ካናዳ በተገኙበት ወቅት ሲሆን በዚህ ስብሰባ ላይ ከተሳተፉት አንዱ የሆኑት የአውሮፓ ምክር ቤት ፕሬዚዳንት አንቶኒ ኮስታ ናቸው። ኮስታ ቀደም ሲል ትውልድ ሀገሩ የሆነችውን ፖርቹጋል ጠቅላይ ሚኒስትር ሆነው የመሩ ሲሆን ይህም ከአምስት ጊዜ የባሎንዶሩ አሸናፊው ሮናልዶ ጋር ያላቸውን አኩሪ ጥብቅ ግንኙነትን የገለጠ ሲሆን ትልቅ ትኩረትንም ስቧል። የነጩ ቤተ መንግስት አለቃ ሮናልዶ ማሊያ ከኮስታ ማሊያውን ሲቀበሉ ኦ አይ ላይክ ዛት ፕሌይንግ ፎር ፒስ ሲሉም ተደምጠዋል። ጨዋታ ለሰላም ያንን ወድጀዋለሁ ማለታቸው ነው። በአሁኑ ጊዜ በእስራኤልና በኢራን መካከል ያለው ውጥረት በዓለም አቀፍ ደረጃ የዜና አጀንዳዎችን እየተቆጣጠረ ሲሆን ትራምፕም እየሰፋ የመጣውን የጦርነት ግጭት ለማስቆምና ስርዓትን ወደነበረበት ለመመለስ እንዲረዳ በሚል ልቡን ለዓለም ሰላም የሳበው በፕላኔታችን ላይ ካሉት ትልቅ ተጽዕኖ ፈጣሪ የአምስት ጊዜ የባላንዶሮ አሸናፊው ክርስቲያኖ ሮናልዶ በቅርቡ ፖርቹጋልን በመምራት የዩኤፍኤ ኔሽንስ ሊግ ዋንጫን ለሁለተኛ ጊዜ በማሸነፍ ከብሔራዊ ቡድኑ ጋር ማንሳት ችሏል። የአሜሪካው ፕሬዚዳንት ዶናልድ ትራምፕ የቡድን ሰባት አባል አገራት ስብሰባ በሚካሄድበት ካናዳ የሩሲያው አቻቸውን ቭላድሚር ፑቲንን ማጣታቸው አንድም አስከፍቷቸው፣ ሁለትም አስፈርቷቸዋል። ከዚያም ሳይሆን አይቀርም ትራምፕ ሩሲያስ ኤክስፔልሽን ፍሮም ጂ8 ቢግ ሚስቴክ ያሉት በካናዳ በኮረብታማዋ የመዝናኛ ስፍራ ካናናስኪስ የተሰባሰቡት የሰባቱ ዲታ አገራት የካናዳ፣ የጣሊያን፣ የአሜሪካ፣ የፈረንሳይ፣ የጀርመን፣ የእንግሊዝና የጃፓን መሪዎች የአውሮፓ ሕብረትንም አካተው ሌሎችም ተጋባዥ እንግዶቻቸውን ጨምረው በመካከለኛው ምስራቅና በዩክሬን ስለቀጠለው ከባድና አስፈሪ ጦርነት አጀንዳ ይዘው መምከራቸው ነው የተገለጠው። የሩሲያን ጉዳይ ትልቁ መነጋገሪያቸው ለማድረግ ተደም አድመው በካናዳ ትራምፕን የጠበቋቸው የተቀሩት የቡድን ሰባት አባል ሀገራት መሪዎች የያዙትን በፑቲን ሀገር ሩሲያ ላይ ከባድ ማዕቀብ የመጣል እቅድ ትራምፕ ቶሎ የማይታሰብ ሲሉ ማጣጣላቸውና ይቡስንም ሩሲያን ከዚያ መሰሉ የሀብታሞቹ ሀገራት መሪዎች ጉባኤ ተርታ መታጣት ትልቅ ስህተት ሲሉ መናገራቸው የእኛን በተለይም የእንግሊዝን፣ የፈረንሳይን፣ የጀርመንን፣ የጣሊያንና የአውሮፓ ህብረትንም እቅድ ቅስም መስበሩ ነው የተገለጠው። ሩሲያ ቀድሞ ከገባችበት የሀብታሞቹ ሀገራት ማህበር እነርሱ ጂኤት ካሉ ስብስብ ተገፍታ ያወጣችው የክሪሚያን ወደብ በኃይል ነጥቃና ቀምታ ታይዛለች በሚል ነው ጊዜውም ደግሞ እንደ አውሮፓውያን አቆጣጠር በ2014 መሆኑ ይታወሳል። ሩሲያን ይብስኑ እልህ ውስጥ ከቶ ሌላና በአውሮፓውያን 2022 ዩክሬንን ለመውረርና ከቶም በዩክሬን ላይ ሙሉ ጦርነት ለማወጅ አብቁታቷል ነው የሚባለው። የአገሪቱ ጠቅላይ ሚኒስትር ማርክ ካርኔ ጋር ከመከሩ በኋላ መግለጫ የሰጡት የአሜሪካው ፕሬዚዳንት ዶናልድ ትራምፕ የቡድን ሰባት አባል ሀገራትን መሪዎች ክፉኛ ወርፈዋቸዋል። ያውም ሩሲያን ከዚያ ስብስብ ማስወጣት ፈጽሞ ስተት ነበር ሲሉ ትራምፕ አሉ አክለው እኔ ፕሬዚዳንት ሆኜ ቢሆን ኖሮ በዚያን ጊዜ ፑቲን በዩክሬን ላይ ወረራ አይፈጽምም ነበር ሲሉ ተናግረዋል። ትራምፕ ደግሞም ልንገራችሁ አሉና ሩሲያ የቡድን ስምንት አባል ሀገራት ሆና ቢሆን ኖሮ ዛሬ በዩክሬን ጦርነት አይኖሩም ነበር ማለታቸውን የእንግሊዙ ዘጋርዲያን ዘገባ በስፋት ያትታል። በዚህኛው የቡድን ሰባት አባል ሀገራት የካናዳ ስብሰባ ትራምፕ የአውሮፓና የሌሎች አባር አገራትን መንግስታትን ገሸሽ አድርገው ልባቸው ከሩሲያው ጋር የመኮብለሉ ሚስጥር ያሳዩበትም ሆነዋልም ሲሉ ቤቶቿቸውና በሐሜት ያብጠለጥሏቸው የትየለል ሆነዋል። በዚያ ቡድን ሰባት አባል ሀገራት ጉባኤ ፊት ቀርበው ንግግር ያደርጋሉ ተብለው የሚጠበቁት የዩክሬኑ ፕሬዚዳንት ቪሎድሚር ዘለንስኪ በሰጡት ማብራሪያ በቃ አለቀ። አሁን ለትራምፕ የጦር መሳሪያ ድጋፍ ይስጡን ሳይሆን የምላቸው በቀጥታ የሽያጭ ጥያቄ ነው የሚያቀርብላቸው ማለታቸውን የኪፍ ፖስት ዘ

አንድ የከፍተኛ የአውሮፓ ባለሥልጣን ለሮይተርስ በሰጡት ማብራሪያ ደግሞ ሩሲያ በአሜሪካ ልብ ላይ ልዩ ስፍራ ይዛለች ነው ያሉት። አሁን በአሜሪካ እይታ ዩክሬንን ለማውገዝ አይታሰብም፣ ከሩሲያ ውጭ ደግሞ ሰላም አይታሰብም። አሜሪካ ሩሲያ በዚህ ወቅት ከኢራን ጋር የማማለዷን ስራ ከሁለት አጥፋ አላታለች ነው የሚባለው። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ባለፈው ቅዳሜ በሰጡት ማብራሪያ የሩሲያው ፕሬዝዳንት ቭላድሚር ፑቲን በመካከለኛው ምስራቅ በኢራንና እስራኤል መካከል የሚካሄደውን ጦርነት በማሸማገል ወደ ሰላም ያመጣሉ የሚል እምነት እንዳለው ነው የተገለጠው። ይሁንና የዚያ የትራምፕ አመለካከት የሚሆን አቋማቸው በአውሮፓውያኑ ዘንድ ፈጽሞ ተቀባይነት ማጣቱ አይዘነጋም። በተለይም ደግሞ በፈረንሳዊ ፕሬዚዳንት ኢማኑኤል ማክሮን ዘንድ ጉዳዩ ከፑቲን እርቅና ማሸማገልን መጠበቅ ባዶ አፈ ማላመጥ ሆኖባቸዋል ነው የተባለው። በቡድን ሰባት አባላት ሀገራት ጉባኤ ላይ የተነሳው ሌላው ርዕሰ ጉዳይ በኢራንና በእስራኤል መካከል እየተካሄደ ያለው ጦርነት ጉዳይ ነው። ትራምፕ በዚያ ጉባኤ ላይ የሁለቱን ሀገራት ጦር ጦርነት አስመልክቶ የቀረበላቸው ረቂቅ ውሳኔ ሀሳብ አልፈርም ማለታቸውን የተሰማው፣ እንደ ሮይተርስ ዘገባ ታዲያ የቡድን ሰባት አባል ሀገራት አንድ የጋራ መግለጫ አውጥተዋል። ኢራን የኒውክሌር የጦር መሳሪያ መያዝ የለባትም፣ እስራኤል ደግሞ ራሷን የመከላከል መብት አላት የሚል ነው። የቡድን ሰባት አባል ሀገራት መሪዎች የኢራንና የእስራኤልን ጦርነት የተመለከተው ረቂቅ ሀሳብ ሁለቱም ወገኖች በንጹሐን ላይ የሚደርሰውን አደጋ መቀነስና ማሰብ አለባቸው የሚል ነው። ይህ ቡድን ሰባት አባል ሀገራት መሪዎች በመካከለኛው ምስራቅ ቀጠና የሰላም ጉዳይ ላይ ብርቱና የተቀናጀ አቋም እንዳላቸው ነው የገለጡት። ይሁንና ግን ትራምፕ በመካከለኛው ምስራቅ ቀጠና እየየተካሄደ ካለው ጦርነት አንጻር ከቡድን ሰባት አባል ሀገራት የመሪዎች ጉባኤ ቀደም ብለው ወደ አገራቸው እንደሚመለሱ ነው የተገለጠው። የዋይት ሀውስዋ ፕረስ ክፍል ኃላፊዋ ካሮላይን ሌቪ ትናንት አመሻሽ ላይ በሰጡት ማብራሪያ ፕሬዝዳንቱ ወደ ዋሽንግተን ሌሊቱን ይመለሳሉ ነው ያሉት። ትራምፕ ፑቲንን ከቡድን ስምንት አባል ሀገራት መቀነስ አሊያ ማውጣት ጉዳይ መብት ተከታታቸውን ደጋግመው ሲገልጡ የሩሲያው ፕሬዝዳንት ቪላድሚር ፑቲን በበኩላቸው አሜሪካ የሩሲያን ባህልና ወግ የምትጋራ ሀገር ናት ሲሉ አሞካሽተውታል። እንደ ፑቲን ዝርዝር ማብራሪያ አሜሪካ ከሩሲያ ባህልና ወግ የምትጋራቸው የቤተሰብን እጾታንና የባህል ጉዳዮች መሆኑን ነው ያስታወቁት። የሁለቱ ልዕል ሀያላን ሀገራት መሪዎች የሩሲያና የአሜሪካን ፕሬዝዳንቶች ፕሬዚዳንት ትራምፕና የሩሲያው